ሁኔታ መሸጋሸግ አለበት ነው። እዳ መቆጣጠር፣ እዳን ገቨርን ማድረግ የምክር ቤቱ ኮንሰርን መሆኑ ትክክለኛ ሀሳብ ነው። ለዚህም ነው የለውጡ መንግስት ባለፉት ሰባት ፕላስ አመታት አንድ ዶላር በኮመርሻል ሎን አልተበደርንም። የጸና አቋም ስላለን የኢትዮጵያ ዕዳ መስተካከል ስላለበት የኢትዮጵያ አቅም መውጣት ስላለበት እና ለዕዳ ካለን ግምት አንጻር ነው አንድም ዶላር ኮመርሻል ሎን ሳንወስድ እንደዚህ ያሉ ሜጋ ሜጋ ስኬቶች ልናመጣ እየቻል ነው። ሪዘርቭ ታስታውሱ ከሆነ ከለውጡ በፊት በጣም እያሽቆለቆለ ነበር። ከሪፎርም በኋላ የኢትዮጵያ ሪዘርቭ ከአስር እጥፍ በላይ አድጓል። የኢትዮጵያ ሪዘርቭ ከአስር እጥፍ በላይ ያደገው የተሳካ ሪፎርም መምራት በመቻላችን ነው። ኢምፕሎይመንት ተሻሽሏል። አጠቃላይ ግሮዝ በተለይ ባለፈው አመትና የዚህ አመት በጣም ትልቅ የሚባልና በአለም ላይ በአለም ላይ በጣት የሚቆጠሩ አራት አምስት ሀገራት ያደጉበት የእድገት ደረጃ ነው ኢትዮጵያ ያደገችው፣ ዘንድሮም የምታድገው። ይሄ ሁሉ የመጣው በሪፎርም ነው።